ያገናኘንበት ያው ዳሎቻ ለብዙ ጊዜ በመንገድ ስትቸገር የነበረች ወረዳ ነች፣ ከተማ ነች፣ እንደ ወረዳ ሁላችንም እናውቃለን። ከወራቤ ዳሎቻ ያለው መንገድ መቼም ያላስለቀሰው ሰው ከሚቶ ወደ ዳሎቻ ደርሶ፣ ከዳሎቻ ደግሞ ወደ ወራቤ ሊሄድ መሀል ከተማ ላይ የሚሰራ መንገድ አለ። በዛ መንገድ ላይ ግራና እና ቀኝ ማብራት ዝርጋታ ሊደረግ ፈቅዶ ደግሞ በመንግስት ባጀት ሆኖ አስፋልት ደረጃው የጠበቀ አስፋልት ዳሮቻን ቆርጦ ወደ ወራብ የሚሄድ መንግስት በመንግስት ማሻአላህ በጣም ደስ በሚል መልኩ ቀጥለዋል ማለት ነው ይህ ደግሞ በመጣበት ሰዓት ላይ በዛው ሀገር መንገድ ደግሞ የመንገድ ዳር ማብራት ነ ለ ሰላት ወሰላም የተመካከሩበት ነገር ነዳማ የለውም ሰላት ልስትኻረ የተሰገዱበት ነገር ነዳማ የለውም ብለው ስላሉ በዚህ ጉዳይ ላይ የአገር ቤቱ ሰው በዚህ ሀይል ከለፋ እኛስ ምን ማድረግ አለብን እንዴት ነው የሚሰራው? ምንድነው? ተወላጁ አገርም ውስጥ ያለው ውጭ ያለውም ተባብሮ መስራት አለበት፣ ልማት ማለት ነው። አሁን መንግስት የሆነ ነገር ሲያደርግ፣ ህብረተሰቡ ተጨማሪው ነገር ሲያደርግ ሙሉ ልማት ይሆናል ማለት ነው። ሁል ነገር መንግስት መቶ በመቶ አይሰራም የትም ቦታ ማለት ነው። ይሄን መንገድ አስገብቷል። ማብራት አለማግባቱ መንግስትን አያሳስበውም። ለህብረተሰቡ የሚጠቅመው ህብረተሰቡ አውቆ ነው። ይሄን በገር መንገዱ ከህብረተሰቡ ተዋቅሮ መስራት ያለበት ባመነበትና በወሰነበት ነገር አህለ ሪያዶች ማንም ሳያግዛቸው ብዙ የሰሩት ነገር ስላለ፣ በዚህ ደግሞ ገበሬው አግዟቸው፣ ነጋዴው አግዟቸው፣ እንዲሁም ደግሞ የከተማው አነስተኛ ነዋሪው ሰው ራሱ ይህናል ድጋፍ ያደረገበት ነገር አግዞንን ቀርቶ ማንም ሳያግዘን ብዙ ኸይድ ሰርተናል። ከመንግስት ጋር ከምንም ጋር ቢገናኝ የራሳችን ጉዳይ ነው። ምንም ነገር ቢቀየር ይሄ የተፈጠረው የልማት ውጤት ተጠቃሚ ነው ሰው ማለት ነው። ግንዛቤ እንዲሆናችሁ ወራቤ ሆስፒታል በኢትዮጵያ በጣም ታዋቂ ሆስፒታል ነው። ይሄ ሆስፒታል የሰራው መንግስት አይደለም። የሰራው የስልጤ ህዝብ ነው የሰራው ይሄን ሆስፒታል መንግስት ይስራልን ብንል የስልጤ ህዝብ እንዳለ ሆስፒታሉ መንግስት ይስራው እኛ አያገባንም፣ ባጀት መድቦ መንግስት ነው የሚሰራው ሆስፒታል ቢባል ይህ ሆስፒታል ዛሬ አይገኝም ነበር። ማ ሲባል ህብረተሰቡ ካልሰራው መንግስት የሚጠበቅ ከሆነ ኋላ ቀር ነው የሚኮነው ማለት ነው። ስለዚህ በዚህ ጉዳይ ላይ ኢትዮጵያ ያለው ሰው ሊስትሮ ጠራጊው፣ ገበሬው፣ ነጋዴው፣ የመንግሥት ሠራተኛው እንግዲህ ታውቃላችሁ በአሁኑ ሰዓት የኑሮ ውድነት ሌላውም፣ እኛ ግን የተወሰነ ፐርሰንት ከግንዛቤ መከዋይ ከአቅማችን መከዋይ የተወሰነ ፐርሰንት ተጥሎበታል። በኢትዮጵያ ከውጭ ያለው ሜዳዎች አካባቢ ሰው ማለት ነው። ስለዚህ ይሄ ነገር በራሳችን ግዴታ ማድረግ አለብ ሁላችንም ማለት ነው። ማንኑም አይደለም ፈርተን ማድረግ አለብን። ይሄ ሄሊና ሰው ስንሆን እንደ ሰው ስናስብ የሚሆን ነገር ነው። ሰዎች ሲያረጉልን ደስ የሚልን ነገር ራሳችን ማድረግ እየቻልን ሁሌ ከሰው ወይም በመንግስት መለጠፍ ወይም ደግሞ ኤኬሌ ባለ ሀብቴ ሥራ ከሚል እያንዳንዳችን አንዳንድ ድንጋይ ከሮወር ጥሩ ነገር መስራት እንችላለን።